እስከ መቃብር ለጆሮ በሚስማማውና ሁሌም ተሰምቶ በማይጠገበው በወጋየሁ ንጋቱ የድምፅ ትረካ የተሰነደና በዋሽንት የታጀበ ጥበብና ተፈጥሮን ወደ ኋላ እንድንመረምር የሚያስችል ዘመን አይሽሬ መጽሐፍ ያበረከቱ ናቸው። ስመጥርነታቸው በስነ በሥነ ጽሑፍ ይሁን እንጂ መምህር፣ ዲፕሎማትና አርበኛም ነበሩ ደራሲ ሀዲስ አለማየሁ። ደራሲ ሀዲስ አለማየሁ ደራሲው ከአባታቸው ከየኔታ ዓለማየሁ ሰለሞንና ከእናታቸው ከወይዘሮ ደስታ አለሙ ነው በደብረ ማርቆስ አውራጃ እንጾር ኪዳን ምረት በተባለች ቦታ የተወለዱት። ከዘመናዊ ትምህርት በተጨማሪ ጎጃም ውስጥ በሚገኙ ገዳማትና አድባራትም መንፈሳዊ ትምህርት ቀስመዋል። ደራሲ ሀዲስ አለማየሁ ከዘመናት በፊት በኢቲቪ ፊት ለፊት በተሰኘው ፕሮግራም ላይ ቀርበው ፍቅር እስከ መቃብር በእርስ ሕይወት እንደተመሠረተና የባለቤቱ የወይዘሮ ክበበ ፀሐይን የፍቅር ውዳሴና የፍቅር ኃይል በማሰብ የጻፉት ነው ይባላል። ለመሆኑ መልሶ ምንድን ነው ሲባሉ እርግጥ ባለቤቴን ክበበ ፀሐይን ወዳት ነበር። ነገር ግን ይህንን መጽሐፍ ስጽፍ የእኔን ፍቅር ለእሷ የነበረኝን ፍቅር በመመልከት ብቻ አይደለም ጻፍኩት። ፍቅር ሲያጋጥማቸው ምን እንደሚሰማቸው የሚናገሩትን የሚያደርጉትን እኔ ከማደርገውና ከምናገረው ጋር ተመሳሳይ ሆኖ ስላገኘሁት ተዋዳጆች ሁሉ የሚፈጠር ነገር ነው ብዬ ጠቅላላ መሆኑን ስለተረዳሁ በዚሁ መንፈስ ነው ፍቅር እስከ መቃብርን የጻፉት እንጂ ለእኔ በተሰማኝ ብቻ አይደለም። የሌሎችን ስሜትና አድርጎትም ሲናገሩት፣ ሲያደርጉት ስለተመለከቱ ይሄ እንግዲህ ጠቅላላ ነው እያመኘ በዚያ መሰረት ነው የጻፍኩት። መጽሐፉ በአንባቢያን ዘንድ እንዲህ የማይሰለች ሆኖ የጽሑፍ ለዛው ሳይደርቅበት ጊዜ የማይሽረው ሆኖ ሁሌም የአንባቢያንን ቀልብ የሚስበው በፍቅራዊ ኃይልና ስሜት ስለ ጻፉት ነው ለሚሉትም ደራሲው ምላሽ አላቸው ከሌሎች የሰማውን ብቻ ሳይሆን ራሱ የተሰማውን እሱ አልፎበት በዚያ አድርጎት ልክ ሰዎቹ እንደሚሉት ከዚያ ጋር ተመሳሳይ መሆኑን ከሱ ስሜት ጋር አጣምሮ አይቶ የሚጽፈው ነገር ቢኖር ቢጽፍ መቼም እንዲያው የሰማውን ብቻ ከመጻፍ ራሱ የደረሰበትን ራሱ ያለፈበትን መጽሐፉ መቼም የበለጠ ተሰሚነትም ተቀባይነትም ያገኛል። እሱንም በእውነቱ የሚያረካው የራሱ ውስጥ ራሱ ስሜት ጋር ሲያመዛዝነው ነው። ቀደም ባሉት ዓመታት ባንጋፋው የኢትዮጵያ ሬዲዮ እየተደመጠ በሰዎች ልብ ታትሞ ለቀረው ፍቅር እስከ መቃብር ደራሲው ለአርቲስት ወጋየሁ ንጋቱ አድናቆታቸውን ገልጸውለታል። ተራኪ ወጋየሁ ወጋየሁ ተመተረኩ በፊት ቆይቷል። ያ መጽሐፍ በገበያ ላይ ግን እሱ ታስተዋወቀው በኋላ ነው ያን ያህል ተወዳጅነት ያገኘው። መጀመሪያ ስሜቱን በመውሰዱ በመቀበሉ ሁለተኛ ያን የተቀበለውን ስሜት ለመግለጽ በመቻሉ ነው። መቼም ያደነቅኩት ሌሎቹ እንዲገባቸው አድርጎ ለማስተላለፍ መቻል መቼም ትልቅ ስጦታ ነው እና ወጋየሁ ስጦታ የነበረው ሰው መሆኑ አድንቄዋለሁ። ባይ ወንዝ የአናቱና የጅራቱ መጨረሻ እንደማይታይ ዘንዶ ተጋድሞ በሚታይበት አፋፍ ደረሱ። ደራሲ ሀዲስ አለማየሁ በማይነጥፍ ብዕራቸው ጊዜ በማይሽረው በፍቅር እስከ መቃብር መጽሐፋቸው እውቅናና ዝና ቢያተርፉም ትዝታ፣ የልምዣት፣ ወንጀለኛው ዳኛ እና ሌሎችንም መጽሐፍት ለትውልድ ያሻገሩና አንቱታን ያተረፉ ሁሌም ላይረሱ ሲታወሱና ሲወደሱ የሚኖሩ ሆነዋል። ደራሲው በትምህርት ሚኒስትር በአምባሳደርነት በውጭ ጉዳይ ሚኒስትር በልማት ሚኒስትርና በሌሎች ተቋማትም ለሀገራቸው አገልግለዋል። ታዲያ እኒህ ኢትዮጵያ አሉኝ ከምትላቸው የሥነ ጽሑፍ ጠበብት መካከል በቀዳሚነት የሚጠሩት ደራሲ ሀዲስ አለማየሁ ለታላላቅ አበርክቷቸው የክብር ዶክትሬትም ተበርክቶላቸዋል። እኛ ይህንን እድል አግኝተን በዛሬው ዕለት ነሐሴ 27 1991 ዓ ም የክብር ዶክትሬት ዲግሪውን እና የዩኒቨርሲቲውን ሜዳሊያ ልንሰጥ እዚህ በመገኘታችን ከፍተኛ ደስታ ይሰማል። ዛሬው የቅዳሜ መልክ የሳምንቱን በታሪክ ዝግጅትም ዝነኛ እና ታላቁ የስነ ጽሑፍ ፈርጥ የሆኑትን ደራሲ ሀዲስ አለማየሁ የተወለዱበትን ጥቅምት 7 1902 ዓ ም መነሻ አድርገን አስታውስናችኋል። መልካም ሳምንት ይሁንላችሁ።